ሰላም ጤና ይስጥልን። ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዕፅዋት ጥበቃና ኳራንቲን ረቂቅ አዋጅ አጥፊዎች ተጠያቂ የሚሆኑበትና የሚቀጡበት ድንጋጌ እንዲካተትበት ጥያቄ ቀረበ። የዕፅዋት ጥበቃና ኳራንቲን ረቂቅ አዋጅ አጥፊዎች ተጠያቂ የሚሆኑበትና የሚቀጡበት የሕግ ድንጋጌ አለመካተቱ፣ የሕግ ክፍተት እንዲኖርበት ማድረጉን በመጠቆም እንዲካተት ባለድርሻ አካላት ጥያቄ አቀረቡ። ጥያቄ የቀረበው የሕዝብ ተወካዮች ምክር ቤት፣ የግብርና ጉዳዮች ቋሚ ኮሚቴ የዕፅዋት ጥበቃና ኳራንቲን ረቂቅ አዋጅ ላይ ኅዳር 17 ቀን 2018 ዓ.ም. የባለድርሻ አካላት ውይይት ሲደረግ ነው። የኢትዮጵያ ግብርና ባለሥልጣን የዕፅዋት ጤንነት ጥበቃ አማካሪ አቶ ተክሉ ባይሳ፣ በኢትዮጵያ ዕፅዋትንና አዝርዕትን ለመጠበቅ በ1963 ዓ የወጣውን ድንጋጌ ወቅቱን በማገናዘብ፣ የዕፅዋት ጥበቃና ኳራንቲን ማንኛውም ዕፅዋት፣ የዕፅዋት ውጤትና ቁጥጥር የሚደረግበት ቁስ ወይም ጠቃሚ አካልን ኦፊሴላዊ በሆነ መንገድ በማግለል ኢንስፔክሽን፣ ምርመራና ምልከታ ሥራ ለማከናወን የማያስችል በመሆኑ፣ ዘመናዊ ሥርዓት በመዘርጋት መጤ ወራሪ አረም፣ የምርት ተባዮችና በሽታዎች የሚያስከትሉት ኢኮኖሚያዊና አካባቢያዊ ጉዳት ለመቀነስ ታስቦ ረቂቅ አዋጁን ማዘጋጀት ማስፈለጉን አስረድተዋል። በውይይቱ የተሳተፉ ባለድርሻ አካላት በረቂቅ አዋጁ ላይ የተለያዩ ጥያቄዎችን ያቀረቡ ሲሆን፣ የሕግ ክፍተት የሚለው አንዱና በተደጋጋሚ ጥያቄ የሚቀርቡበት ርዕስ ሆኗል። የኔዘርላንድ የልማት ድርጅት ተወካዩ አቶ አንድነት ባይለየኝ አውቀውም ይሁን ባላወቁ ሀገር ላይ ጉዳት የሚያደርሱ ዕፅዋትና የዕፅዋት ውጤቶች ወደ ሀገር የሚያስገቡ አካላት ላይ ሕጋዊና አስተዳደራዊ ቅጣት የሚያገኙበት አንቀጽ በረቂቅ አዋጁ አለመካተቱ የሕግ ክፍተት ነው ብለዋል። የእስራት፣ የገንዘብ፣ ወይም ሌሎች ሕጋዊ እርምጃዎች በረቂቅ አዋጁ ሊካተቱ እንደሚገባም አሳስበዋል። አቶ አንድነት ሌላኛው ያቀረቡት ጥያቄ በረቂቅ አዋጁ ላይ ለግለሰቦች አስተዳደራዊ የመከራከሪያ መብት አለማካተቱ ነው። ለምሳሌ በአዋጁ አንቀጽ 21 ንዑስ አንቀጽ 3 የኢትዮጵያ ግብርና ባለሥልጣን ወይም አስፈጻሚ አካሉ የተለያየ አይነት ዕፅዋት ወደ ሀገር እንዳይገቡና እንዳይወጡ ውድቅ የማድረግ መብት እንደተሰጠው ነገር ግን ውድቅ የተደረገበት ሰው ይግባኝ የሚጠይቅበት አግባብ አለማካተቱ ሌላኛው የሕግ ክፍተት መሆኑንም አስረድተዋል። ረቂቅ አዋጁ በግብርና ሚኒስቴር በግብርና ባለሥልጣን መካከል የስልጣን መደራረብ እንዲፈጠር የሚያደርጉ ድንጋጌዎች ማካተቱን ለአብነት አንቀጽ 19 ንዑስ አንቀጽ 7 እና አንቀጽ 20 ንዑስ አንቀጽ 3 ተጠቃሽ መሆናቸውንም ይህም የሁለቱ ተቋማት ሚና በግልጽ እንዲለይ ባለማደረጉ ቢሮክራሲን በማብዛት ስራዎች በአገባብ እንዳይከናወኑ እንቅፋት የሚፈጥር መሆኑና የረቂቅ የሕግ ክፍተት እንዲሆን ገልጸዋል። ረቂቅ አዋጁ ለምርምር ስራ አፈር ወደ ሀገር ውስጥ ማስገባት መፍቀዱ ጥሩ ነው ያሉት አቶ አንድነት፣ ነገር ግን ከ30 እስከ 40 ዓመታት ለሚሆኑ ጊዜ የሚቆይ በሽታ ሊገኝ ስለሚችል ለምርመራ ተብለው ለሚገቡ የአፈር አይነቶች ከምርመራ ስራ በኋላ የሚወገዱበት ወይም የሚመክኑበት ፕሮቶኮል መዘጋጀት ይኖሩበታል ብለዋል። የአፈር አይነቶቹ በሽታ የማዛመድ እድላቸው ሰፊ መሆኑን በመዘንጋት እንደማይገባም አሳስበዋል። የሲዳማ የግብርና ምርምር ኢንስቲትዩት ተመራማሪ ዳንኤል ማርቆስ እንደ አቶ አንድነት ሁሉ ረቂቁ ላይ የቅጣት ድንጋጌ ሊካተት ይገባል ብለዋል። በተለይም አደገኛ መጤ ወራሪ አረሞችን እጽዋትና የእጽዋት ውጤቶችን ወደ ሀገር ውስጥ የሚያስገቡ መረጃ የሚሰውሩና የሚያዛቡ ባለሙያዎች፣ ባለስልጣናት እንዲሁም ዘርና የዘረ መላ አካልን ያለ ፍቃድ ከሀገር የሚያወጡና አካላት በህግ በአግባቡ የሚጠየቁበት ድንጋጌ በረቂቁ አዋጅ ቢካተት ሲሉም ጠይቀዋል። የሳሳካዋ አፍሪካ አሶሲሽን መንግስታዊ ያልሆነ ድርጅት ተወካይ አቶ ኤርሚያስ አባተ በበኩላቸው የግብርና ሚኒስቴር፣ የግብርና ባለስልጣን ወደ ሀገር ውስጥ የሚገቡ መጤ ወራሪ አደገኛ አረሞች፣ የምርት ተባዮች እና በሽታዎች ለሀገር ደህንነት ተብለው እንዲለዩና ቁጥጥር እንዲደረግባቸው ለማድረግ የሀገርን ደህንነት ከሚያስጠብቁ ተቋማት ጋር ምን መስራት አለበት የሚሉ ተለይቶ በሕግ ውስጥ እንዲካተቱ ጠይቀዋል። ቁጥጥርና ኢንስፔክሽን ስራ እንዲያከናውኑ ለሚወክሉ ተቋማት የአግባብነት ደረጃ መስፈርት የትኛው ተቋም እንደሚያወጣ እንዳይገልጹም አሳስበዋል። የሲዳማ የግብርና ምርምር ኢንስቲትዩት ተመራማሪው ዳንኤል የግብርና ወቅቶች ያገናዘበ የጸረ ተባይ ቅሪት አካል አሰሳና ቅኝት መደረግና የተዘኘውን ውጤት ሪፖርት መቅረብ እንዳለበት የሚገልጽ አንቀጾች በረቂቅ አዋጁ ቢካተት ሲሉም ጠይቀዋል። በአካባቢው ጥበቃ ባለስልጣን የአካባቢ ሥነ ምህዳር ቁጥጥር መሪ ስራ አስፈጻሚው አቶ ተሬሳ ጨመዳ የአካባቢ ጥበቃ ባለስልጣን አደረጃጀት ስልጣንንና ተግባር ለመወሰን በወጣው የሚኒስትሮች ደንብ ቁጥር አምስት መቶ አርባ አምስት ሁለት ሺህ አስራ ስድስት አንቀጽ አምስት ንዑስ አንቀጽ ዘጠኝ ላይ በባለስልጣን ውጤት ወረራ ዝርያ መጤ ወራሪ ዝርያ የመቆጣጠር የመከታተል ስልጣን እንደተሰጠው አስታውሰዋል። ይህም ከግብርና ሚኒስቴር ጋር የስልጣን መደራረብ እንዲፈጠር የሚያደርግ በመሆኑ በተቋሙ መካከል የስራ መገፋፋት እንዳይፈጠር ቋሚ ኮሚቴው ጉዳዩን በአንክሮ እንዲመለከተው ጠይቀዋል። ያስፈጻሚ አካላት አቋም ለአለመኖሩ ውጤት አረሞችና በሽታዎች ወደ ሀገር እንዲገቡ ማድረጉን በማውሳት አዲስ አዋጅ ብቻ ማውጣት ችግሩን ያስቀራል ብሎ እንደማያምኑ የተናገሩት ደግሞ የግብርና ባለሙያው አቶ ወረታ ወርቁ ናቸው። ከሌሎች ሀገሮች አንጻር ረቂቅ አዋጁ የግል ድርጅቶች መጤ ወራሪ አረሞችን የመለየት ካራንቲን ማድረግ እንዲችሉ ቢፈቀድ ሲሉም ጠይቀዋል። የዕፅዋት ጥበቃ ኳራንቲን ዘርፍ ለሙስና ተጋላጭ መሆኑን የጠቆሙት አቶ ረቂ ረታ ረቂቅ አዋጁ አደገኛ ዕፅዋትና የዕፅዋት ውጤቶችን የሚያስገቡ አካላት የሚጠቁሙ ሰዎችን ጉዳት እንዳይደርስባቸው ከለላ እንዲሰጥ ጥያቄም በማቅረብ የሙስና ወንጀል የተረጋገጠባቸው ሰዎች የሚወሰድባቸውን እርምጃ በተመለከተ ረቂቅ አዋጁ ጎልቶ ሊያሳይ እንደሚገባ አሳስበዋል። ለኢትዮጵያ ስጋት የሆነ አ አደገኛ መጤ ወራሪ አረሞች፣ የምርት ተባዮች፣ በሽታዎች ከሚገኙባቸው አገሮች ዘርን ጨምሮ ዕፅዋትን፣ የዕፅዋት ውጤቶችን እንዳይገቡ በረቂቅ አዋጁ በቀጥታ ቢከለከል የሚል ጥያቄም አቅርበዋል። የኢትዮጵያ ግብርና ባለሥልጣን የዕፅዋት ጤንነት ጥበቃ አማካሪ አቶ ተክሉ ባይሳ ለቀረቡ ጥያቄዎች በሰጡት ምላሽ አብዛኞቹ በደንብና በመምሪያ የሚመለሱ መሆናቸውን ገልጸዋል። ማንም ሰው አፈር ወደ ሀገር ውስጥ ማስገባት እንደማይችል ክልክል መሆኑን ሆኖም ለምርምር ስራ የሚያስገባ ሰው ከተጠቀመበት በኋላ የማስወገድ አቅም አለ ወይ የሚለው ታይቶ ፍቃዱን የሚያገኝበት ሁኔታ ወደፊት በሚወጣ ደንብና መምሪያ እንደሚገለጥ አስረድተዋል። ውጤቱ አረሞች፣ የምርት ተባዮችና በሽታዎች የሀገር ደህንነት ችግር ምንጭ መሆን ከቻሉ ከብሔራዊ የደህንነት ተቋም ጋር የጋራ ስራዎች እንዲከናወኑ ሁኔታዎች እንደሚመቻቹ እንደሚደረግ ጠቁመዋል። አደገኛ የሆኑ መጤ አረሞች፣ ተባዮች እና በሽታዎች ከሚገኙባቸው ሀገሮች የምርት ውጤቶች ለማስገባት የስጋት ትንተና ተደርጎ መስፈርቶቹ እንደሚቀመጡ፣ በሚደረገው ምርመራ ችግሩን ማስቀረት የማይቻል ከሆነ ከእነዚህ አካባቢዎች ምንም አይነት ዕፅዋት ውጤቶች እንዳይገቡ ክልከላ እንደሚደረግም ገልጸዋል። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና